ስጋሴ ሄዳለኝ እንደው ተመፈቱ ማለት ነው የለ እና እነሱ ደህና ናቸው። መድናችሁ ነው ግን የምለቀውን ቪዲዮ እያያችሁልኝ አይደለም ከስንት ከሳምንት

ላይ ግልም ማለት አሻበቅ እንደዚህ እናንተ እንዴት ናችሁ? ዝግጅት እንዴት ነው? ዳቦ ቆላው፣ ጭማቂ ገና ዛሬ ሰዎች ገና ዳቦ ቆራል ተባለ ትላላችሁ። ችግር የለም እንግዲህ የዘንድሮ እንዳሰብኩ ስላሉ ምንም ትላላችሁ። ዋናው ነው፣ ደስ ይላል። በረሽረሽ ደስ እናማ የዘንተባርፋ ስራ ሰራለን ብዬ ቪዲዮ ሁሉ እ ብዙ እናስባለን እንጂ